የዲኤንኤ ምርመራው በያፌት እጅ ወርቋል ማለት ነው ምክንያቱም አብሮ የሚሰራው ዶክተር የነሱ ተገዥ ነው ብር የማይረገው ነገር የለም ብር በሁሉም ነገር ለሰው ልጅ ብር ሆኗል አስፈላጊው እና እምነቱን ትቶ ታማኝነቱን ትቶ የሰው ልጅ አሁን ላይ እየተገዛ ያለው በብር ነው እና በብር ሁሉም ነገር ማድረግ እንደሚችል ነው የሚገምተው ያፌት። ለምን ሽንት ቤት ውስጥ ካሜራ አለች? እንደነገርኳችሁ በአረንጓዴ ያችን ካሜራ ሪከርድ ድምጿን በመውሰድ ምርመራ እንደምታደርግ እንደውም ፅንሱ ራሱ የያፌት ነው የናታን ነው ብላ ለዶክተሩ ተናግራለች። ዶክተሩ ደግሞ የሚሰራው ለማን ነው ለያፌት ነው ማለት ነው። ያፌት ደግሞ እንግዲህ ስለ ፅንሱ ምን እንደሚያደርግ ቀጣውን ፓርት በጉጉት እንጠብቃለን። ቤተሰብ ደብዳቤ የደረሰው ደብዳቤ ስለ ጽ ምንድን ነው? አባትሽ ሞቷል የሚለውን መረጃ ነው ወይስ ሌላ ሰፕራይዝ ነው የሚለውንም አብረን የምናይ ይሆናል። ቤተሰብ አሁን ላይ ቢኒና ናቲ እያደረጉ ያሉት በጣም ደስ ይላል። ለገኒ የልብስ ማሽን ለወንደድ ቤት ከፍተውላታል። ፀሐይ ላይ ከምትቀመጥ ጉልት ላይም ከምትቀመጥ ተብላ ለወንደድ ከፍተውላታል። የልብስ ማሽን ገዝተው እዛ ልብስ ማሽን እንድከፍት አድርጓል፣ እና በጣም ደስ ይላል። ቀጣዩ ፓርት ላይ ደግሞ ናታንን ሊያግቱት ያሰቡት እነማን ናቸው? የአፌት እንትን ታሪኩ የአፌት ሰራተኛ እንደሆነ ታውቃላችሁ። ያስመለጠችው ግን የዲያራ እናት ናት ማለት ነው። አስመልጠዋለች የተያዘ እንዳይመስላችሁ እንዳትጓጉና ምክንያቱም የለበሰውን የልብሱን አይነት ጠይቃ ምን አይነት ልብስ ነው የለበስከው? ብላ በልብሱ አይነት የለበሰ ሌላ ሰው ልካ አስወጥተዋለች ማለት ነው። እንዳትጨነቁ ዲኤንኤው እንዴት የአፌት እጅ ላይ ወደቀ ልትሉ ትችላላችሁ ማለት ነው። ለምን ዶክተሩ የሚሰራው ለዚህ ነው። መኪና ውስጥ አይታችሁት ከነበረ ወረቀቱም ይዞ መጥቶ ለያፌት ሰጥቶታል ማለት ነው። የአፌት ደግሞ እንግዲ እያደረግሽ ያለሽውን ነገር ብታቆሚ ይሻልሻል ብሎ ዛቻ አዝቶባታል ማለት ነው ለ ኤፍራታ ማለት ነው። አሁን ላይ ኤፎ ራሱ መጠራጠር እንደ እስከ ዛሬው መጠርጣሪ ምናምን እያደረባት አይደለም። እኔ ዶክተሩን እንደት እንዳመነችውን ባላውቅም ዶክተሩን አምነዋለች። ነገር ግን ዶክተሩ ደግሞ የራሱን ስራ እየሰራ ያለው ዶክተሩ ነው ማለት ነው ምክንያቱም በር በያፌት ስለሚያገኝ በፖሊስ ጣቢያ ብትገቡ እስር ቤት ውስጥ ብትገቡ ሐኪም ቤት ብትገቡ በሁሉም ስራ ድርሻ ውስጥ የያፌት ሰራተኞች አሉ ማለት ነው። እና ከዚህኛው ከያፌት ብታመልጥ ከሌሎች ሰራተኞች ማፍለጥ አትችልም። አሁን ላይ ደግሞ ሉሊት ስልክ ስትተሽ ሄደሽ ስልክሽን ሪከርድ እንዳደርጎ አድርጊያቸው ተብላለችና አሁን አንደኛው ሚስጥር የሚወጣው ሪከርድ ስልክ ትታ ስትሄድ ሪከርድ ቢደረግ ምን ያወራሉ? በእርግጥ ናታን እዛ ቤት ውስጥ ምንም አይነት ወሬ እንደማያወራ ነው ያፌት። እሱ እንደተጠበቀው ላይ ያገኘው ይችላል። ምክንያቱም ሉሌት ከአሁን በፊት ስልኳን ትታ ስለማትሄድ ንንጃ ሪከርድ የምታደርጋቸዋለ ብዬ አልፈራ። ምክንያቱም ከአሁን በፊት ምርከድ ስታደርግ ገና ከዚህ በላይ ጥሩ ነጨጽና ከጽዮን ጋር መጣላት ምን እንደሚያስከትል በፊት ላይ ካስታወሳችሁ ለማስገደል የስራ ድርጅትን እኩል ለማድረግ ስለምትፈልግ ነበረ ማለት ነው። ያንን እንደዛ ያደረገችው እንጂ አሁን ላይ ምንም ነገር ማድረግ የምትችል ሴት አትሆንም ማለት ነው። ቤተሰብ እውነት አንድ ዘዴ ልንገራችሁ። ቤተሰብ የሩዝ ውሃ ፀጉር ያሳድጋል ወይስ አያሳድግም ብለው ብዙዎች እንትን ሲሉ ሲከራከሩ ሰማለሁ። እና እስኪ እኔም እንደ ወገኞቹ ልሞክረው መከረው ብዬ ማለት ነው እንደዚህ ጀምሬዋለሁ ማለት ነው። ሁለቱም ምናምን ጀምሬው ፀጉሬ በጣም ለውጥ አለው። በጣም ማለት ነው ልስላሴ ያለው፣ ለምን ቁርምፉርም ስላለው ማለት ነው። ብዙ ሆስት በጣም ደስ ይላል። ፀጉር ያለሰልሳል፣ በጣም በጣም ከምላችሁ በላይ ማለት ነው። ከመጠን በላይ ያለሰልሳል። ብትሞክሩት ደስ ይለኛል በእኔ በኩል ማለት ነው። እኔ ስለሞከርኩትና ስላየሁት ነው። ይጠቅማችኋል ብዬ ነው ይችን ቪዲዮ ቀንጫ በአደጌ ብዛት የመጣሁት ማለት ነው። ቪዲዮን ከወደዳችሁት ላይክ ሰብስክራይብ እያደረጋችሁ እንድታበረታቱኝ መልካም ፍቃዳችሁ ከሆነ ማለት ነው። በአስተያየታችሁ በኮሜንት ሼር እያደረጋችሁ ሰብስክራይብ እያደረጋችሁ ለምታበረታቱኝ ውድ ተመልካቾች ደግሞ በጣም ከልብ አመሰግናለው። በርቱልኝ ማለት ነው። እንግዲህ ሰብስክራይብ እያደረጋችሁ ኮሜንት ላይ መልስ ለምትሉኝም እየመለስ ነው ማለት ነው። እግዚአብሔር ይመስገን። ኮሜንት ላይ ያላችሁን አስተያየት ደስ ያላችሁን እንትን ጻፉልኝ፣ እኔ እመልሳለሁ ማለት ነው። ለሁሉም ነገር በጋራነት በጋራ ብንሰራ ሁሉም ነገር ይሆናል ብዬ ነው የማወራው። መረዳዳት መልካምነት ለሁላችንም ይጠቅመናል እና ብንረዳዳ ብዬ አስባለሁ ማለት ነው። ቤተሰብ እንግዲህ ቪዲዮውን ከወደዳችሁ ላይክ እያደረጋችሁ ሰብስክራይብ እያደረጋችሁ እንድታባረታችሁ ይፈልጋለሁ። ስለነበረን ቆይታ ከልብ አመሰግናለሁ። ከዚ ጋር በእኔ ጋር እንሰናበታለን ማለት ነው። ቀጣይ መቶ ሶስት መቶ አራት ክፍል እስከሚለቀቅልን እንግዲህ የእንትናችንን እንትን ማለት ነው መጠበቅ ነው ያለብን ቀጠው ላይ ምን እንደሚፈጠር ኤፍራታ ጽንሱን ታስወርዳለች። ብዙ ልጅ ብዙ አዳዲስ ነገሮች አሉ። ጼጋ ደግሞ የደረሰው ደብዳቤ ምንድን ነው የሚለውንም አብረን የምናይ ይሆናል ቤተሰብ። እስከዛ ግን ሰላም፣ ቆም ብቱልኝ፣ ሰላማችሁ ዝት ይበለልኝ። ቪዲዮን ከወድዳችሁት ላይክ፣ ሰብስክራይብ እያደረጋችሁ ልታበረታቱኝ። በሰላም በፍቅር መልካም፣ ቀጣይ ክፍል እስከምንገናኝ ሰላሙን ሁሉ ተመኘሁላችሁ። ከእኔ ጋር በዚህ እንሰናበታለን። ቸር ቆዩ፣ ቸር ሰንብቱ። መልካሙን ሁሉ ያሰማን። በሌላ ፕሮግራም እስከምንመለስ ቤተሰቦች፣ ይወዳችኋለሁ፣ አከብራችኋለሁ። ሰላማችሁ ብዝዝት ይበልልኝ ማለት ነው። ቻው ቻው። ከእኔ ጋር በዚህ ተሰናብተናል። አመሰግናለሁ። ውድ ቻናሌ ቤተሰብ ቦር ያዝንሻ አለ እኔ በቃ